ትናንትና የሳውዲ አረቢያ ስደተኞች እና የሌላው ሀገር ስደተኞች ይለያሉ ብዬ በሰራሁት ቪዲዮ እናንተ ከኛ በምንድነው የምትለዩት እያላችሁ በጣም ብዙዎቻችሁ ጠይቃችሁኛል። እ እሱን በዝርዝር በጣም ልዩነት አለን፣ አዎ በጣም ከምነግራችሁ በላይ በዝርዝር አስረዳችኋለሁ። እንደዚሁም በባለፈው ባለቀስኩት ቪዲዮ ኤርሚክየም ፍቅረኛ ካልሆነች ሄሌንም ፍቅረኛ ካልሆነች እንዴት አለቀስ ብላችሁ ጠይቃችሁኛል። ለሱም አነስ ያለ መልስ መልስላችኋለሁ። ግን ከዛም በፊት ዩቱባችሁ አላግላላችሁ እንደዚሁም አንድ ሺ ሰብስክራይ መሙላት ላቃታችሁ ሰዎች ቻሌንጅ ጀምር ያለው እሱን ሶ አሁንም መከተል ትችላላችሁ። የሰብስክራይብ ታደርጋላችሁ፣ የደውል ምልክቷን ትጫናላችሁ። እንደዚሁም ኮሜንት ላይ ገብታችሁ የምትፈልጉትን የሰብስክራይብ መጠን አንድ ሺ ብላችሁ ትጽፋላችሁ። እንደናንተ አንድ ሺ ያሉትን ሰዎች አስር ሰው ቁጠሩና ደምሯቸው። ቪዲዮን አምስት ጊዜ ኮፒሊንግ አድርጎ ለአምስት ሰው ሼር አድርጉት። ቪዲዮን ላይክ ማድረግ እንዳይረሳም ዳይ አሁን ወደ ጉዳችን አዎ ሳኡዲ አረቢያ እና የሌላው ሀገር ስደተኞች በጣም ልዩነት አለን። ምክንያቱም ከአመጣጣችን ይጀምራል። እናንተ ስትመጡ አዲስ አበባ ትነሳላችሁ። ዱባይም ከሆነ ዱባይ ታርፋላችሁ፣ ኳተርም ከሆነ ኳተር ታርፋላችሁ። እኛ ግን ከቤታችን ተነስተን በእግራችን ነው የምንመጣው። አንደኛ የአፋር ክልል በረሃ፣ ያን ኩላ ሙቀት፣ ያን ኩላ ውሃ ጥም፣ ያን ኩላ ረሃብ ተቻችለው ጅቡቲ ይገባሉ። ጅቡቲ ደረስን ስትሉ ደግሞ ሻሩክ ይጠብቃችኋል። ምክንያቱም በቆሪ ነው እንደዚህ በሰሃን ነው ተጭነን የምንመጣው። የሚጨበጥ እንኳን ነገር የለውም የምንመጣበት፣ ዶኒክ ያችን የምንመጣባት ዶኒክ ከተገለበጠች አለቀ። እዛው ላሳ ሰታን ነው የምትመለሰው። ያው ፈጣሪ ምን ይሳነዋል? አብዛኞቻችን እዚህ ደርሰናል። ፈጣሪ የተመሰገነ ይሁን እና በጣም ልዩነት አለን። ሁለተኛ መንገድ ላይ አትቆይም። እናንተ ጀስት ሁለት ሰዓት ሶስት ትልቅ ስደተኛ በአየር ተጓዘ ክተባለ እኛ ግን በቢያንስ አንድ ወር ወር ከሀያ ስድስት ወር የሚቆያለ፣ አንድ ዓመትም የሚቆያለ። ጀስት ይመጣል። የመን ሲደርስ ያንኩላ መከራ፣ ያንኩላ ረሃብ፣ ያንኩላ ውሃጥም፣ ብዙ ነገር ተቋቁሞ የመን ሲደርስ ከዚህ ያለው ፋሚሊ ሲደወልለት የሀብታም ሳቅ ስቆ ይዘጋብሃል። ምክንያቱም እዚህ ባሉትም አልፈርድም። ጀስት አሁን በአሁን ሰዓት በጠፋ ስራ በተወደደ ምንዛሬ በጣም ብዙ ነገር እዚህ ለራሱ እንደምናስበው አይደለም። ሀገር ሆነን የምናስበው ሳውዲ እና እዚህ ስንመጣ የምናገኘው ሳውዲ በጣም የተለያዩ ናቸው። ሀገር እያለሁ እኔ የሚመጣልኝ የማስበው ሳውዲ መኪና የሚጣልበት የተበላ እቃ የሚጣልበት በቃ በጣም ብዙ ነገር ግን ስመጣ እኔ ተሳስጄ ጎረቤት ሀገር ሱዳን የተሰደድኩት፣ ኬንያ እኔ የተሰደድኩት። ይሄ ነገር እስካሁን ጥያቄ ሆኖብኛል። ምናልባት እስኪ እንደኔ ግራ ያጋባችሁ ካላችሁ ማለት ሀገር እያለሁ እኔ የማቀው ሳውዲ ሲወራ የምሰማው ሌላውን ትታችሁት ማለት ነው። ሌላውን ትታችሁት እዚህ ጋር ማንሳት የምፈልገው ነገር ከዚህ እየገባችሁ እዛ አፈር ይንካኝ የምትሉ ሰዎች የት ኖራችሁ ነው? ምን አይነት ስራ ሰርታችሁ ነው? አብዛኛው አሁን አይታችሁት ከሆነ አገር ገብተው አፈር ይንካኝ ነው የሚሉት። በቃ መኪና ላይ እንኳን ጠጋ ብለህ ተቀመጥ ሲባል ይከፈልሃል ምናምን ብለው ደረት ነው የሚነፉት። እና የት ተቀምጣችሁ ነው? እስኪ ያንን ሳኡዲ ለኛም አሳዩን። ግን እኛ ሳኡዲ አረቢያዎች በነገራችን ላይ ከእኛም በላይ ደግሞ ሊቢያዎች አሉ። ጃስት አሁን በዚህ በአረብ ኢብሬት ውስጥ ባለን ተሰዳዶች ግን ሳኡዲ አረቢያ በጣም አንገናኝ። የምር ትክክለኛ ስደተኞች ከተባለን ሳኡዲ አረቢያዎች ናቸው። በአየር የመጣቱም አይደለም። ሳኡዲ አረቢያ በባህር የመጡት በአንድ ቻስ እኮ ማለት ነው ሰላሳ አምስት ሰው ሰላሳ ስድስት ሰው ነው የሚጫነው በአንድ ቻስ ማለት ነው። በሜካፕ ኢትዮጵያ ሜካፕ ነው የሚባለው ፒካፕ፣ በፒካፕ በአንድ ፒካፕ ሰላሳ አምስት ሰው ሰላሳ አራት ሰው ተጭነን ነው የምንመጣው እና እንደ ዕቃ ሸቀጥ። በዛ ላይ ደግሞ ድንበር ላይ በቃ ብዙ ሲቃ ያለ የሞተ ሰው ስታወት ትደነግጣላችሁ። እናንተ እንኳን ባትሞቱ አብራችሁ የመጣችሁት ሰው እዛ ሳታስቡት ይሞትባችኋል። የሳውዲ አረቢያ ስደት አገር ካላችሁ ስትነገሩ አትሰሙም እንጂ ማለት ነው። በቃ ከቻላችሁ ከዚህ ያላችሁ ደግሞ የሚመጣባችሁ ሰው ካለ በአየር እንዲመጣ አድርጉ። ኢትዮጵያ ያላችሁ ሰዎች ደግሞ አደብ ግዙ። በቃ ኢትዮጵያ ሆናችሁ የምታስቡት ሳውዲ በጣም የተምታታ ነው። እኔ ኢትዮጵያ ሆኜ የማስበው ሳውዲ እና ስመጣ ያገኘሁት ሳውዲ በጣም የተለያየ ነው። የእኔ ደግሞ ፈጣሪ የተመሰገነው ነው ግን በረሃ ላይ ጭራሽ ሱቅ ለአመት ለሁለት ዓመት አታዩም። ከተማ ስወርዱ ካልሆነ በቃ የምትፈልጉትን መሰረታዊ ፍላጎት በፍጹም አታገኙ። ፀሐው የዚ የሳውዲ አረቢያ ፀሐይ ቅጥ የለውም። ብርዱ ሲገባ ቅጥ የለውም። በቃ አየሩ በጣም ከባድ። ስትመጡ ደግሞ ብዙ መጽዋት ከፍላችሁ ነው የምትመጡት። ሞት አለ፣ ባህር ላይ መገልበጥ አለ፣ መኪና ላይ መገልበጥ አለ፣ ድንበር ላይ በጥይት መመታት አለ። ደግሞ እዚህ የምመጡበት የማይቀበላችሁ ሰው ካለ ደግሞ ድንገት ዘላችሁ ከሆነ የገባችሁት መቀጥቀጥ አለ። ቁርስ እንኳን አያበላህም። ከእንቅልፉ እንደተነሳ በአንተ ነው እሱ የሚረካው። ዱላቸው አመታታቸው ማለት ነው፣ ከሰው የተፈጠሩ አይመስሉ፣ የየመን ደላሎች ማለት ነው። እና ኢትዮጵያ ያላችሁ ስትመጡ ደግሞ ስትመጡ ቢያንስ በምታቁት ቤተሰብ በሆነ ደላላ ነው። ዝም ብላችሁ በስልክ ባወራችሁ ደላላ አትምጡ፣ ኢትዮጵያ ያለ ደላላ ማለት ነው። በቃ ጅንጀና ቅልቅል ነው የሚጀነጅናችሁ ከዛ አወቃችሁ አላወቃችሁ ጉዳዩ አይደለም። ግን ባቲ ከገባ በኋላ ገርባን ከገባ በኋላ አያቅህም አታውቀው። እና በቃ ከኢትዮጵያ ወደ ስደት የምትመጡ ሰዎች ቢያንስ ቢያንስ እንደ የምታውቁት ደላላ ቤተሰብ በሆነ ከዚህ ከአሁን በፊት ጓደኛችሁ ሄዶ ከገባ በቃ ቤተሰብ በሆነ በጥቅሉ ደግሞ አትምጡ። እዛው በቻላችሁት ነገር ስሩ። እንደዚህ ስንላችሁ ደግሞ እኛ የበለጥናችሁ የሚመስላችሁ ከሆነ ደግሞ ግቢና ሞክረው ብሏል ኖና ሞክሩት፣ እሱን ትቀምሱታላችሁ። እና ወደ ሌላኛው ጉዳይ ስገባ ደግሞ እንዴት ነው ያለቀስከው እያላችሁ በጣም ብዙዎቹ ጠይቃችሁኛል። ሶ እውነት ለማውራት አይደውን የሰጡኝ ሁለቱም ናቸው፣ ኪያም ሄለንም። ጀስት ያለቀስኩት በሽንኩርት ነው። ምን ያሷሻል እንደዛ ምናምን ስል የነበረው ያው እያቃጠለች ስለነበረ ነው እንጂ እኔ ጀስት ፍቅር ይዞኝ አይደለም ያለቀስኩት። እና እንዴት ያለቀስህ፣ ለምን ያለቀስህ፣ እንደዛ ሆነ አልቅሰህ ምናምን እያላችሁ ስለጠየቃችሁኝ ነው። ጀስት እኔ በቃ ፌመስ መሆን ስለምፈልግ ነው ግልጹ ልንገራችሁ። አሁንም ቢሆን እስካሁን እያያችሁ ከሆነ ይህ ቪዲዮ ተመችቷችኋል፣ ሰብስክራይብ፣ የደውል ምልክቷን እየጫናችሁ አበረታት። በቃ በዩቱብ ፌመስ መሆን ስለምፈልግ ብቻ ነው። ይሄ ግልጽና ግልጽ ነው። እና ያለቀስኩትም በሽንኩርት ነው ማይ ፋሚሊ። እና ደግሞ ቻሌንጁን ተቀላቀሉ። ቻሌንጁ ይጠቅማችኋል፣ አይጎዳችሁም። ዩቱብ በአሁኑ ሰዓት በጣም አሪፍ ነው እንደኒ ኔ ፌመስ መሆን ከፈለጋችሁ ያው አብረን እንፈምስ በነገራችን ላይ እኔ ብቼን መፈመስ አልፈልግም እናንተንም ይዣችሁን ማፈምሰው እንደ ሌሎቹ ሰብስክራይብ ብቻ አድርጉኛለን ምክንያቱም እናንተንም ላደማምራችኋለሁ ጀስት ደግሞ ላይቭ እየገባሁ አደማምራችኋለሁ ትንሽ ሰሞኑን ስራ በዛ ብሎብኝ ነው ከዛሬ ማታ ጀምሮ ላይቭ ገባለሁ ላይቭ እየገባሁ አደማምራችኋለሁ የደወል ምልክቱን ተጫኑ ቪዲዮ እንዲደርሳችሁ ላይፍ ስገባ እንዲመጣላችሁ እንደዚሁም ሰብስክራይብ ላይክ ኮሜንት ላይ ደግሞ እየገባችሁ ስለ ዩቱብ ስለ አንዳንድ ነገር ያልገባችሁ ነገር ካለ ጻፉልኝ የቻልኩትን መልስላቸዋለሁ ያው ያን ያክል ከፍ ያለ መውቀት ባይኖረኝ ግን ስለ ዩቱብ የማውቀውን ያክል ፖስት ማድረግ እንደዚሁም የዩቱብ አከፋፈት እንኳን ከፍ ሰርች አለው ፕሮፋይል እንደት እንደምትቀይሩ ገብታችሁ ቪዲዮን እዩት አምስተኛ ነው ስድስተኛ ቪዲዮ ላይ አለላችሁ እና ያልገባችሁ ነገር አንዳንድ ነገር ካለ አስረዳችኋለሁ። ፋሚሊዎች ሰብስክራይብ ማድረግ እንዳይረሳ፣ እወዳችኋለሁ። ያው ደግሞ በኢትዮጵያ ያላችሁ ስደት ወደዚህ መምጣት የምትፈልጉ ሳኡዲ ትንሽ ከበድ ይላል። በጥቅሉ የሳኡዲ ስደተኞች ደግሞ ከሌላው ዱባይ፣ ኳተሮች ከኛ እኩል ትንሽ ማች አታደርጉም። የኛ ከፍ ያለ ነው አደል ሳኡዲዎች? አዎ የኛ ከፍ ያለ ነው። ትንሽ ብዙ መስዋዕትነት ከፍለን ነው እዚህ የምንደርሰው። ስንት የምትደፈር ሴት አለች። ብቻ የሳኡዲን ስደት አናወራው። እግዚአብሔር ደግሞ እዚህ መታችሁ የመጣችሁበትን ዓላማ ያሳካላችሁ። ፋሚሊዎች የወዳችኋለሁ፣ አከብራችኋለሁ። ይመቻችሁ።